ለዚህ አይነት አየር መቀበል ታዲያ ደስ አይል? አዎ፣ ግን መውጣት ስላልፈለግኩ እኮ። ይህ ወጣ ስቲ አየሩ ራሱ እንዴት ቀለል እንደሚል ሻየ፣ ሸዋ ይህኔ ያን ያህል ቀላል ነው ብለነው? ነው ሳኒ፣ ነገሮችን ባከበድሻቸው ቁጥር ይከብዱብሻል። እስኪ ቀለል አድርጊው። ሰኑም ብቻዋን ቁጭ ብላ ወይኔ መሩ፣ የወሰደችው መድኃኒት እንቅልፍ የሚያስወስድ ነው፣ እነ ጽናትም የሉም፣ በጣም ነው የሚደብረው በማለት ብቻዋን ታወራለች። ድንገት በር ተቆረቆረ። በር ስትከፍት ኪብሮም ነበረ። እንዴ ኪብሮን መጣህ እንዴ ብቻዬን ደብሮኝ ነበር ትለዋለች። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ፣ በዓለም ዳርቻ የምትገኙ የነጂሁም ኩኪንግ ቤተሰቦች። ዛሬ ይዤላችሁ የመጣሁት ጽናት የህይወት መንገድ ክፍል ሰባ ስምንት ነው። ላይክ ሼር ሰብስክራይብ በማድረግ እስከ መጨረሻው አብረው እንዲቆዩ። ሰኑም ኪብሮን እንኳን ደህና መጣ ትለዋለች። መሩም ተኝታለች እነ ጽናትም የሉም ደብሮ ነበር ትለዋለች እና ታዲያ አደዊም እንዴ ይላታል። ምን ብዬ ትለዋለች። ደብሮኛል እና ነሀውም ጋና አትይኝም፣ ስራም አልገባሁም ይላታል። እንደዛም አላደርገውም ትለዋለች። ለምን ይላታል። እኔ ማንንም እንደዚህ ብዬ አላውቅ። ምን ችግር አለው በእኔ ትጀምሪያለሻ? ይላታል። ሰኒ ግን ለምንድን ነው እኔን የምትሸሽኝ? ይላታል። በቃ ቶ ትለዋለች። ክብሮንም እኔ መጥፎ ሰው ነኝ ይላታል። አያኝ አይደለህም ታዲያ እኔ አንቺን መቅረብ የአንቺ ጓደኛ መሆን ምን ያንሰኛል? ይላታል። ሰናይትም አሁን ላይ ሰው አያስፈልገኝም ኪብሮን፣ ከአሁን በኋላ መጣላትም አያስፈልግም፣ ስለዚህ በቃ ተወኝ በማለት ትነግረዋለች። አልተውሽም ይላታል። አንቺ ያለሽው የተሳሳተ መስመር ላይ ነው፣ ስለዚህ አንቺን ማስተካከል አለብኝ በማለትም ይነግራታል። ለምን እድሜ ልኬን አልሳሳትም? ለምን ታስተካክለኛለህ? በማለትም ትጠይቀዋለች። ምክንያቱም ወጣትነትሽን እየኖርሽ አይደለም በማለትም ይመልስላታል። ምንም ቢሆን ሰው ክፉና ደግ አለው፣ ሁሉንም ሰው ደግሞ በክፉ አታያቸው በማለትም ይነግራታል እስኪ ጓደኞችን ያያቸው እዚህና መሩ ቢሆንም እኮ ሰዎች ናቸው በማለትም ይነግራታል። ኢቨን እንኳን ሩል ሞዴሌ ናት የምታያት እህትሽ ሰው ናት ከሰው ደግሞ ስህተት አይጠፋም በማለትም ኪብሮን ይነግራታል። ቆይ ግን እንደሚሉት እኔና እህቴ የተሳሳትን ቢሆንስ ደግሞ እኮ ልባችንን ሰተናቸው ልባችንን ሰብረውናል። በማለት ሰኑ ብቻዋን ታወራለች። ሰኖም ብቻዋን እያወራች ኬብሮን ይደውላል። አሁን በዚህ ሰዓት ለምንድን ነው የሚደውለው? ቆይ ሁሉም እየመጣ የሆነ ሀሳብ ይጭንብኛል። እኔ ለማን ነው ማውራት ያለብኝ? እኔ ምን ማድረግ ነው ያለብኝ? ብቻዬን ማውራት ብቻዬን መሆን እፈልጋለሁ እያለች አሁንም ብቻዋን ታወራለች። ጽናትም ብቻዋን ቁጭ ብላ እንዴ እስካሁን ኪራ የት ይዶ ነው የቆየው መጣ አላለም እንዴ ትላለች። እንዴ እስካሁን ምን ነው የቆየው በማለትም ትጠይቀዋለች። ሆስፒታል የሆነች ልጅ አይቼ ቆንጅዬ ልጅ ናት ስታምር ይላታል። እንዴ አትናደጀረ እንዴ ህፃን ልጅ ናት እኮ እንዳንቺ ብርቱካን የሆነች ልጅ በማለትም ይነግራታል። እናት እንዴ ትላለች። ጽናትም ልጆች እኮ ስናያቸው በጣም ነው የሚያሳሱት በማለት ትነግረዋለች። እኮ እኔም እኮ ልጅ ነው የምፈልገው ልጅ አማረኝ ይላታል። እንዴ ናሆም፣ እኔም አንድ ፍሬ ልጅ ነኝ ብለዋል ትለዋለች። ኪራና ጽናትም ወሬያቸውን ቀጥለዋል። እኔ የመጀመሪያ ልጄ ሴት እንድትሆን ነው የምፈልገው ይላል ኪራ። ጽናትም እኔ ወንድ እንዲሆን ነው የምፈልገው የእኔ መኩሪያ ትለዋለች። አክሽ ወንዶች ዱርዬ ናቸው ይላል ኪራ። ኪራም ይቆጣል። ወንድ ነው አልኩ ወንድ፣ ሴት ነው አልኩ ሴት ነው እያሉ አሁንም ይጨቃጨቃሉ። ኪብሮንም ሰኑን ነይስኪ አየር እንቀበል በማለት ወደ ውጭ አብረው ወጥተዋል። ኬብሮንም አየሩ ደስ አይልም በማለት ይነግራታል። አዎ ግን መውጣት አልፈልግም ነበር በማለት ትመልሳለች። እንዴ ለምን ወጣ ስትይ አየሩ እንዴት ቀለል እንደሚል ሻይ ሽው አይደል? ይላል ኬብሮን። ይህን ያክል እንደዚህ ምናምን ትላለች ሰኒ። ነገሮችን በከበድሻቸው ቁጥር ይከብዳሉ፣ ስታቀልያቸውም ይቀላሉ ይላታል። የምሪን ነው፣ እስኪ ነገሮችን ቀለል አድርጊ ይላታል። እሺ ትላለች። እኔንም እድሉን ስጭኝና ጓደኛሽ አድርጊ ይላታል። እንዴ ላስብበት ትለዋለች። ምን ማለት ነው የፍቅር ጥያቄ ያቀረብኩልሽ አስመሰልሽው እኮ በማለትም ይመልሳል። እንዴ የፍቅር ጥያቄም ልታቀርብ ያምርሃል ትለዋለች። እሺ አሁን ወደ ቤቴ ልሄድ ነው ትለዋለች። እሺ ልሸኝሽ ይላታል። እኔ ምልህ ኬብሮን አራበህም ትለዋለች። እንዴ እንደሱ እኮ አይደለም የሚባለው፣ ምግብህ ከምግብህ ፍቅር ይዞኛል ምግብ ስራ ላይ ነው የሚባለው ይላታታል። ጽናትም በጠዋት ተነስታ ኪችን ጉድ ጉድ ትላለች። ኪራ ይመጣል። ደህና አደርሽ የሄያቤ እናት ይላታል። ምን ማናት ደግሞ ሄያቤ ትለዋለች። ከዘጠኝ ወር በኋላ የምትወለደው ልጃችን በማለት ይመልስላታል። እንዴ አንተ ከዚች ልጅ ፍቅር ይዞሃል ገና ሳንጋባ ትለዋለች። ኬራም በቃ ከፈለጉ ነገው ነው ያጋቡን፣ ስለዚህ እኔ ልጅ እፈልጋለሁ ይላል። እንዴ አንተ ልጅ እንደ ልጅ ሁነሃል ትለዋለች። አሁን ስራ ታስፈታኝ ውጣልኝ ትለዋለች። እንዴ ገና አስራ አመት አስፈታሽ ትመጣልሽ የለ እንዴ ይላታል። እባክዎትን የህያብ አባት ይረጋጉ በማለት ይሳሳቃሉ። ካልሽሺ እወጣለሁ የህያብን ጉዳይ ግን እንዳተራሹ በማለት ኪራ ወደ ሳሎን ይሄዳል። ናሆሜም እናቱ ጋር በስልክ ያወራል። እናቴ ለምንድን ነው ሁሌ በደወልሽ ሰዓት ይህንን ጥያቄ የምታነሺው? ሁሌ የምታነሺው ስለ ስለ ጋብቻችን ነው። ሁሌ ስለ ልጅ ነው የምታወሪው። ስለዚህ ይህንን ጥያቄ ደግመሽ አታንሺ። መሩ ጋርም ደውለሽ ምንም ነገር እንዳትያት፣ እሷን ብትናገሪያት ሁለተኛ እዛች ሰፈር ድርሽ አልልም በማለት ለእናቱ ይነግራታል። መሩም ከኋላ ሆና ታዳምጣለች። ይገባኛል እናቴ ግን እኛንም ለመረዳት ሞክሪ ይላታል።